በአስር ከተሞች የዲስትሪቢዩሽን መስመር መልሶ ግንባታና አቅም ማሳደግ ፕሮጀክት ስራ ተጀመረ። በዲስትሪቢዩሽን መስመሮች እርጅና ምክንያት በከተሞች እያጋጠመ ያለውን የኃይል መቆራረጥ ችግር ለመቅረፍ ስራው መጀመሩን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ፕሮጀክቱ ተግባራዊ የሚደረገው በነቀምት፣ አምቦ፣ ሱሉልታ፣ ቢሾፍቱ፣ አሰላ፣ ደብረ ብርሃን፣ ዲላ፣ ሆሳና፣ አሶሳ እና በጅግጅጋ ከተሞች መሆኑም ተገልጿል። ፕሮጀክቱ ሁለት መቶ አዳዲስ ትራንስፈርመሮችን የመትከል አንድ ሺህ ትራንስፈርመሮችን የማሻሻል እና አንድ ሺ አንድ መቶ ሶስት ኪሎ ሜትር የመካከለኛ ቮልቴጅ መስመር የማስፋፊያና የማሻሻያ ስራ እንደሚያካትትም ተጠቁሟል። በኮይሻ የውሃ ኃይል ማመንጫ ፕሮጀክት የግንባታ ስራ የተራቆቱ ቦታዎችን ቀድሞ ወደ ነበሩበት ተፈጥሯዊ ይዞታ የመመለስ ስራ እየተከናወነ መሆኑ ተገለጸ። ለፕሮጀክቱ የግንባታ ስራ ግብዓት የተቆፈሩ ና ተረፈ ምርቶች ተጠራቅመውባቸው የነበሩ ቦታዎችን የመመለስ ስራ እየተሰራ ነውም ተብሏል። የመልሶ ማልማት ስራው የአካባቢውን ስነ ምህዳር ለመጠበቅ ብሎም በቀጣይ የሚኖረው ሰው ሰራሽ ሐይቅ በደለል እንዳይሞላ በማድረግ ግድቡ የሚጠበቅበትን አገልግሎት እንዲሰጥ ያስችላልም ተብሏል። ለኢንተርፕራይዞች ከ10 ቢሊዮን ብር በላይ የስራ ማስኬጃ ብድርና የማምረቻ መሳሪያ ተሰራጨ። የኢትዮጵያ ኢንተርፕራይዝ ልማት የነባር አምራች ኢንተርፕራይዞችን አቅም ለማጠናከርና አዳዲሶችን ለማቋቋም በትኩረት እየሰራው ነው ብሏል። ባለፉት 9 ወራት 2752 አዳዲስ ኢንተርፕራይዞች ሲቋቋሙ 10979 ነባር አምራች ኢንተርፕራይዞችን ደግሞ ማጠናከር መቻሉም ተገልጿል። አዳዲስ አምራች ኢንተርፕራይዞችን በማቋቋምና ነባሮቹን በማጠናከርም ለ151726 ዜጎች የስራ እድል ተፈጥሯልም ተብሏል።